ሰዶም ከተማ እግዚአብሔር የማይታወቅባት በኃጢአትና በደለዋ በእሳት የተቀጣች፣ ወንድ ከወንድ ሴት ከሴት የሚጋባባት፣ የሚዳራባት፣ የርኩሰት ማሳያ እየሆነች ከተማ። በዚች ከተማ እግዚአብሔር የማይመለክባት ጣዖት ማምለክ፣ ገንዘብን መውደድ፣ ሌሊቱ የሚነጋባት ቀኑ የማይታወቅ በመጠጥ፣ በስካር፣ በጭፈራ፣ በዳንኪራ ቀንና ሌሊት 24 ሰዓት የምትኖር የበደል ከተማ። በዚች ከተማ ይኖር የነበረ እግዚአብሔርን የሚያከብር በኃጢአታቸው ደግሞ የማይተባበር ጻድቁ ሎጥ እግዚአብሔር ከብዙ ኃጢአተኞች አንዱን ሎጥን የተመለከተበት አስገራሚ ታሪክ በዚህ ታሪክ እግዚአብሔር ከብዙ ኃጢአተኞች ይልቅ ሎጥን እንዴት እንዳተረፈው፣ ይህች የኃጢአትና የአመንዝራነት ምልክት የሆነችው ገሞራ ሰዶም ከተማ እንዴት ባለ የእግዚአብሔር ቁጣና እሳት እንደጋየች እንደተገለበጠች፣ በመጽሐፍ ቅዱስ እስከ ዛሬ ድረስ እንዲህ ያለ ቅጣት የወረደባት ከተማ እንደሌለች ምሳሌ ሆና ቀርታለች። ሰላም፣ ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅት ሰዶምና ገሞራን የሎጥን ታሪክ ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ ቤተሰብ እንድትሆኑ የሚጋብዛችሁ ሙልጌታ ሲዩ። የሰዶምና ገሞራ ከተሞች ኃጢአታቸውና በደላቸው መተላለፋቸውና እርኩሰታቸው ከሚኖሩባት የገሞራ ከተማም አልፎ እስከ እግዚአብሔር ዙፋን እስከ ሰማያት ድረስ የወጣ ኃጢአትና በደልን ይፈጽሙ ነበር። ይህ ኃጢአታቸው ደግሞ እንኳን በሰው ልጅ ቀርቶ አይደለም በእንስሳ እንኳን የማይፈጽም እጅግ በጣም ነውርና ጸያፍ የነበረው ሴት ከሴት ወንድ ከወንድ የሚዳራባትና ሴሰኝነትን የሚፈ ፈጽሙባት ከተማ ነበረች። እግዚአብሔርም በምድር ላይ የሚሆነው ኃጢአትና በደላቸውን ከተመለከተ በኋላ ይህች የኃጢአትና የሴሰኝነት ምሳሌ የሆነችው የገሞራ ከተማ በስጋ ዓይን ለተመለከታት የምታምር የተዋበች የለመለመች አካባቢ ነበረች። ግን በመንፈሳዊ ሕይወት ለመኖር እንደ ሎጥ ያሉ ሰዎች ደግሞ የሚቸግሩባትና የሚፈተኑባት ከተማ ነበረች። ከተማዋ በሴሰኝነትና በስካር በዝሙት እና በጣዖት አምልኮ እግዚአብሔር የማይታወቅበት ክብሩም የማይነገርባት የኃጢአትና የበደል ከተማ ነበረች። እግዚአብሔርም ይህን ከሰማያት ባየ ሰዓት ላይ ሁለቱን መላእክት ወደ ገሞራ ከተሞች በቁጣና በመዓት ወደ ከተማይቱ ላከ። ሎጥም መላእክቱን የተቀበለው መላእክት መሆናቸውን አውቆ አልነበረም። ሎጥ ብቻውን መብላት የሚጨንቀው ነበረና መላእክቱን በምሽት ወደ ቤቱ ሲመጡ በታላቅ ደስታ መሬት ላይ ወድቆ በመለመን ተቀበላቸው። በመልካምነት ከጸናን አንድ ቀን ራሱን እግዚአብሔርን ልንቀበለው እንችላለን። ሎጥ ለመላእክቱ ካደረገላቸው እያደረጉለት እንደበለጠ በማግስቱ በሆነው ነገር እንረዳለን። ሎጥ እንግዶችን በመቀበል የተመሰከረለት ብቻ ሳይሆን ይህንን ተግባሩን ሳያቋርጥ በማድረጉ መላእክትንም የተቀበለ ነው ተብሎ በመጽሐፍ ቅዱስ ተነግሮለታል። የከተማይቱ አመፀኞች እንግዶቹን ሊተናኩሉበት በፈለጉ ጊዜ እነርሱን አትንኩብኝ፣ ልጆቼን ልስጣችሁ፣ ወንድ የማያውቁ ኮረዳ ልጃገረዶች አሉ፣ እነሱን እንደፈለጋችሁ አድርጉ እነዚህ ግን በቤቴ ጥላ ሥር ያረፉትን እንግዶችን ግን ተዋቸው፣ ብሎ ሎጥ እነዚህን አመፀኛ የገሞራ ከተማ ነዋሪዎችን ይማጸን ነበር። የሰዶም ነዋሪዎች ባኃጢአት የረከሱ ሀፍረታቸውን የማይሰውሩም ነበሩ። ወደ ሎጥ ቤት የገቡትን መልአክት እነርሱ ለርኩሰት ተግባራቸው ተመኟቸው ሎጥንም ካላወጣቸው ብለው ግድ ባሎት ጊዜ ልጆቼን ልስጣችሁ እንጂ ከቤት ጣራ በታች የተጠለሉትን ሰዎች አትንኩብኝ በማለት መስዋዕትነትን የከፈለ ጻድቅ ሰው ነበር። መልአክቱም ሰዎቹን እንዲታወሩ በቁጣና በመቅሰፍ ተነስተው በዚያ በሎጥ በር ላይ በአመፅና ኃይል ተሰብስበው የሎጥን በር ለመስበር ይታገሉ የነበሩትን እነዚህ ሴሰኛና አመንዝራ ሰዎችን ቅዱሳን መላእክት በቁጣና በመቅሰፍት አይኖቻቸው እንዲታወሩ አደረጓቸው። እነዚህ መላእክት ወደ ሶዶም የገቡት ለሁለት አላማ ነበር። የመጀመሪያው ሎጥንና ቤተሰቡን ለማዳን ሲሆን ሁለተኛው ምክንያት ደግሞ አመፀኛይቱን ከተማ ገሞራን ለመቅጣት ነበር። ሎጥ ወደዚች ከተማ የመጣው በምርጫው ነው። ሎጥ ይህችን ከተማ የመረጣት ለዓይኑ መልካም መስላ ስለታየችው ነበር። ዓይን የለማውን አገር ያያል፣ እምነት ግን የሚለማውን ነገር ይመለከታል። ሎጥ በእምነት ሳይሆን በማየት የሚመጣውን ሳይሆን የአሁኑን በማየት የመረጣት ሰዶም የጥፋት ቀጠሮ ያለባት የኃጢአት ምድር ነበረች። ሎጥ እርሱ ያየውን መረጠ። አብርሃም ግን እግዚአብሔር ያየለትን ተቀበለ። እምነት የሚያየው የሚመጣውን ልምላሜ ብቻ ሳይሆን የሚመጣውንም ጥፋት ይመለከታል። ሎጥ በጊዜያዊ ምቾት የተደለለን ሰው ይመስላል። ለአብርሃም ሳይሳሳ መልካሙ ሁሉ ለእኔ ይሁን በማለት ያፈሰው የመሰለው በረከት ሳይሆን መርገም ነበር ከሰዶምና ገሞራ ከተማ የተቀበለው ሎጥ ወደ ሰዶም ከሄደ ጊዜ አንስቶ እረፍት እንኳን አላገኝም። ሰዶም ልምላሜ እንጂ ሰላም፣ የህንፃ አቀማመጥ እንጂ የህይወት ረድፍ አልነበራትም። ህብረቷ የፍትወተ ስጋ እንጂ የመንፈስ ቅዱስ አልነበርም። ሎጥ በሚሰማውና በሚያዩ ርኩሰት ነፍሱ ትጨነቅ ጀመር። ሎጥ በዚህች ከተማ ኪሳራ ነበር እየተረፈው። ሎጥ ግን ሰዶምን መረጠ፣ የኖረው ነፍሱን እያስጨነቀ ነበር። በመጨረሻም የሰማይ ቅጣት በከተማይቱ ወረደባት። ያ ሁሉ ልምላሜዋ በእሳት በዲን ተበላ። ያፈራውን ንብረት ብቻ ሳይሆን የገዛ ሚስቱንም አጥቶ ወጣባት። የሎጥ ሰዎችም ከሰዶም በወጡ ጊዜ አባታቸውን አስክረው ከአባታቸው ዘር ለማስቀረት እፈለጉ። ስካር ከልጅም ጋር ያጋባልና ሎጥ ሌላ ሰው ሆነ። ከሁለቱ ልጆችም ሙአብና አሞን ተወለዱ። የእነዚህ ዘሮች ሙአባውያንና አሞናውያን እግዚአብሔርን የማያውቁ ለእግዚአብሔር ሕዝብ ጠላት የሆኑ ሕዝቦች ሆነው ተነስተዋል። የሰዶም ከተማ ከእግዚአብሔር በወረደ ቅጣት ሙሉ በሙሉ ተደመሰሰች። ያቺ የጥንት ከተማ ዛሬ የሙት ባህር ተብሎ በሚጠራው አካባቢ እንደነበረች እናውቃለን። የከተማዋ ፍርስራሽ እንኳን አልተገኘም። የሙት ባህር ህይወት ያለው ፍጡር የሌለበት የጨው ባህር ነው። የሰዶም ዝክሯ ለዘለዓለም ጠፋ፣ ተደመሰሰ። ሎጥ አገር አልባ ሆኖ በማረፊያው ጊዜ ጎጆ ወጪ የሆነው ከገዛ ልጆቹ ወልዶ ክብሩን ያጣው በምርጫው ነበር። ሎጥ መራራ ሲበዛ ጣፋጭ ጫጫታ ሲበዛ እንደ ጸጥታ ሆኖበት በሰዶም የሚኖር የግዴታ ነዋሪ ነበር። የሰዶም ከተማ ከመጥፋቷ በፊት እግዚአብሔር አብርሃምን አስበ ሎጥም ምንም በምርጫው ቢሳሳትም ከከተማይቱ ርኩሰት ጋር ግን አልተባበረም ነበርና እግዚአብሔር ስለ አብርሃም ደግሞ ጻድቅ ነፍሱን ስላስጨነቀው ስለ ሎጥ የሚታደጉ መላእክትን ላከለት። መላእክቱም ከዚያች ከጥፋት ከተማ እንዲያመልጥ ያቻኩሉት ነበር። መላእክቱም ለሎጥ እንዲህ አሉት፣ ራስህን አድን፣ ወደ ኋላም አትመልከት፣ በዚህም ዙሪያ ሁሉ አትቁም፣ እንዳትጠፋ ወደ ተራራው ሸሽተህ አምልጥ የሚለውን አስጨናቂና እጅግ ጥንቃቄ የተሞላበት መልእክት ነበር እየሰጡት መላእክቱ ለሎጥ ከተናገሩት ድንቅና ወሳኝ ቃላት አንዱ ራስህን አድን የሚለው የሚጠቀስ ነው። ራስህን አድን የሚለው ቃል ራስ ወዳድ ሁን ማለት አይደለም፣ መዳን ከማይፈልጉ ጋር አብረህ እንዳትሞት አስብ ማለት ነው። ሎጥ ልጆቹን ለሚያገቡት ለአማቾቹ ተነሱ፣ ከዚህ ስፍራ ውጡ፣ እግዚአብሔር ይህችን ከተማ እያጠፋልና ሲላቸው የሚያፌዝባቸው መሰላቸው። ሎጥ ከዚህ በኋላ ማድረግ ያለበት ሰዓት ሳያልቅ ማምለጥ ብቻ ነበር። ሎጥ ግን እነርሱን እያሰበ ልቡ ዘገየበት። ስለዚህ መላእክቱ ራስን አድን አሉት። አብሮ መኖር መልካም ነው። አብሮ መሞት ግን ተገቢ አይደለም። መክረን ዘክረን አልመለስ ካሉ ሰዎች ጋር ልንመላለስ የሚገባው እንዴት ነው ለሚለው ጥያቄ እነርሱ እኛን ሳይጠብቁ ኃጢአትን እየሰሩ ነው። እኛ ግን እነርሱን እየጠበቅን ከጽድቅ ልንደናቀፍ ወደኋላ ልንቀርም አይገባም። አምልጠን ማስመለጥ ካልቻል ቁጣው ሊደርስብን ይችላል። በእግዚአብሔር መንግስት በህብረት መግባት ደስ ቢልም፣ የምንጠየቀው ግን በግል በሰራነው ኃጢአትና ጸድቅ መሆኑን ማሰብ አለብን። ሰዎች የሚከተሉን በቆረጥን መጠን ነው። ክርስትና እየተጓዙ መጠበቅ እንጂ ቆሞ መጠበቅ አይደለም። እያንዳንዳችን ራሳችንን ማዳን ማትረፍ ይገባል። ብዙ የዘገዩ ሰዎች ሌሎችን ምክንያት አድርገው ያቀርባሉ። ቃሉ ግን የተነገረው ራስ ራስህን አድን የሚል ነበር። ሎጥ ወደ ኋላ የሚጎትቱ ብዙ ነገሮች አሉት። ምንም ትሁን የሰዶም ከተማ ደክሞላታል፣ ለከተማይቱ በያዝን ለልፋቱ እያዘነ ሊያያት አይፈልግ ይሆናል። ጎረቤቶቹ ራሳቸውን ቢያረክሱም እርሱ ግን የማይነኩትን የሰዶምን ጎልማሶች እያሰበ ስለ ቀብሩ በሚያስብበት ሰዓት ላይ አዲስ ጎጆ ወጪ መሆኑ እየዘገነ ነው። ውጤታማ ኑሮው ትዝ እያለው ልቦ ወደ ኋላ ሊቀር ይችላል። መላእክቱ ግን ወደ ኋላ አትያሉ ከስኬት ይልቅ ነፍስ ትበልጣለች። ከዛሬው የስጋ ምቾትም የነገው ዘላለማዊ ፍርድ አስፈሪ ነው። ሰው ዓለሙን አትርፎ በነፍሱ ግን የከሰረ ከሆነ ምን ይጠቅመዋል? መላእክቱ ለሎጥ ያስተላልፉት ሌላው የሕይወት መመሪያ እንዳትጠፋም ወደ ተራራው ሸሽተህ አምልጥ የሚል ነበር። ስለ መሸሽ ብቻ አልነገሩትም፤ ወዴት መሸሽ እንዳለበትም አመልክተውታል። ወደ ተራራው። ሎጥ በተራራው ላይ የመረጣትን ከተማ ጥፋትን እያያል። ተራራው ከፍ ያለ በመሆኑ ሁሉን ያሳያል፣ ይመለከታል። እግዚአብሔር ለእኛ ያዘጋጅልን የመዳኛ ተራራ አለ እርሱም ቀራኒዎ፣ ጎልጎታ፣ ክርስቶስ የተሰዋበት የተሰቀለበት ስፍራ ነው። ከክርስቶስ ሞት በቀር ከዘላለም ጥፋት የምንድንበት ምንም ማምለጫ የለንም። ሎጥ ግን ስለደከመ ወደ ተራራው ሳይሆን በቅርብ ወዳለችው ኋላ ዞአር ወደተባለችው ከተማ ለመሸሽ መልአክቱን ጠየቀ። ከተማይቱም ለጥፋት የተቀጠረች ብትሆንም ሎጥ ወደ እርሷ ሸሽቷልና ከጥፋት ከተማይቱ ዳነች። የእግዚአብሔርን ጥሬ ተቀብለን ስንወጣ የምናመልጥባት ስፍራም ጭምር እትድናለች። ሎጥ ሌሊቱን አልተኛም። የማምለጫ ሌሊት ሆንለት። እርሱ ያስበው እንግዶችን አብልቶ አጠጥቶ ምኝታውን ለቆ ሊያሳርፋቸው ነበር። ያቺ ሌሊት ግን መልካም የመስሪያ ሳይሆን የበጎነት ዋጋ የሚከፈልባት ሌሊት ሆነችለት። ሎጥን በሌሊት ለማውጣት የተደረገው ተልእኮ ዛሬም ጭምር የታገቱ የታፈኑ ሰዎችን ለማስመለጥና ለማትረፍ የሚመረጥ ሰዓትና ጊዜ ሆኗል። ሎጥ ወደ ዞአር ከተማ ሲደርስ ፀሐይ ወጣች። ቃሉ እንዲህ ይላል፣ እግዚአብሔርም በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ። እነዚያንም ከተሞች በዙሪያቸው ያለውንም ከተሞችም፣ የሚኖሩትን ሁሉ የምድሩንም ቡቃያ ሁሉ ገለበጠ። የሎጥም ሚስት ወደ በኋላ አልቻለችምና ተመለከተች፣ የጨው ሐውልት ሆነች ይላል ቃሉ። የሰዶም ሰዎች በአመጻቸውና በርኩሰታቸው የሎጥ ሚስት ደግሞ ወደ ኋላ በመመልከት ተቀጡ። ወደኋላ መመልከት ከአላማው ዞር ማለት ነው። እግዚአብሔርን በምትጠፋ ከተማ መለወጥ ፍርዱ እየከበደ ነው። የሎጥ ሚስት ወደ ኋላ የሚያሳይ ምን ትዝታ አላት? የሰዶም ሰዎች በዚያች ሌሊት እንኳን ደጇን ለመስበር ሲታገሉ ያደሩ ኃጢአተኞችና አመንዝራ ሰዎች ነበሩ። ሰዶም ለኃጢአትን ቅልፍ ያጡ ህዝቦች ያሉባት ከተማ ማነጅ ሰዶም የተማረከችባት በስጋ የኖረችባትና የልጆቿን ስነምግባር ምግባር የወደቀባት ከተማ ነበረች። ከሰዶም ስትወጣ ሰዶም መልካም መስላ ትታያለች። በሰዶም ስትኖር ግን እግዚአብሔር በቁጣና በመዓት ከተማዋን ይመለከት እንደነበር ነው። እነሆ በዚች ከተማ ያሉ ሰዎች ኃጢአታቸውና እርኩሰታቸው፣ በደላቸውና ነውራቸው እስከ ዙፋኔ ደርሷል ብሎ መላእክቱን ልኮ ያቺ ለዓይን የምትመቸውን በዓይን የለመለመችውን ከተማ እግዚአብሔር አንድን ነገር ሳያስቀር ከሰማይ በወረደ እሳትና ዲን ምድሪቱን አጥፍቶ እንደ ገለባ በጣት በቅዱሳት መጽሐፍት ተጽፎ እናነባለን። ውድ የንጋት ኮከብ ሚዲያ ቤተሰቦች፣ ኃጢአትና ርኩሰት በበዛበት ዓለም ውስጥ እየኖር ኃጢአታችን እስከ ሰማይ የደረሰበት ዘመን ላይ እያለን ዛሬም እግዚአብሔር ከቁጣው ይልቅ ምሕረቱን እያሰበ ከኃጢአታችን ይልቅ የእግዚአብሔር ፍቅሩ ስለበዛ እስካሁን ሰዓት ድረስ በማይዝለው ክንዱና ትከሻው እያኖረን እኛ ጻድቃን ስለሆን በልባችን በዓይናችን ያላመነዘርን ሆነን ሳይሆን እግዚአብሔር ቸርና መሐሪ ስለሆነ ከኃጢአታችን በላይ ቀራንዮ መስቀል ላይ የከፈለውን ዋጋ ያፈሰሰውን ደሙን እያሰበ ከኃጢአታችን እስክንመለስ ድረስ ጊዜ እየሰጠን መሆኑን መገንዘብ ይገባል። እንግዲህ በመጽሐፍ ቅዱስ ላይ እንዲህ ታሪኳ እስከ ዝንተ ዓለም ድረስ ሲነገር የሚኖረው ለዘላለም በእሳት እየተቀጡ ይኖራሉ ተብሎም በቅዱሳት መጽሐፍት ታሪካቸው የተመዘገበላቸው እነዚህ ኃጢአተኞች እርስ በርሳቸው የሚዳሩ ከእንስሳም ያነሰ ባህሪና ግብር የነበራቸውን የሰዶም ሰዶምና ገሞራን ከተሞች እንዴት ባለ ቁጣና መዓቱ እንዳጠፋ እያየን በእግዚአብሔር ምሕረት ውስጥ ፍርድም እንዳለ በማወቅ ሁላችን ከኃጢአት ከሰዶምና ከገሞራ በመውጣት ነውራችንን በመቅበር ወደ ተጠራንበት የቅድስናው የቀራንዮ ተራራ መውጣትና መሸሽ በዚያም መኖር ይገባናል። ለዛሬው ያቀረብኩላቸው የመጽሐፍ ቅዱስ ታሪክና ትምህርት ይህንን ይመስላል። በቀጣይ ጊዜ በአዲስ መረጃ ወደ እናንተ እስክመጣ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ይህ መልእክትና ትምህርት ደግሞ ለብዙዎች ተደራሽ እንዲሆን ላይክና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩ የምሰናበታችሁ ሙልጌታ ስዩም ነኝ።